የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የ2005 የኮንዶሚኒየም ተመዝጋቢዎች ትግል ወደ አዲስ ምዕራፍ ተሻገረ። ግብር ያልከፈሉ ባለሀብቶች ከሀገር እንዳይወጡ ታገዱ። አየር ኃይሉ በስህተት ንጹሐንን ጨፈጨፈ። በኦሮሚያ ብቻ የሽግግር መንግሥት የማቋቋም ውሳኔ ተቃውሞ ቀረበበት። ብሔራዊ መታወቂያ ያለያዘ በቀጣይ ትምህርት ቤት አይመዘገብም ተባለም።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 በዚህ መግለጫቸው የሰሞኑን የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር ምክክርና የተላለፈውን ውሳኔ ተቃውመዋል። እሳት ላይ ቤንዚን እንደ ማርከፍከፍ ይቆጠራል ሲሉም ገልጸውታል። ፓርቲዎቹ ሀገራችን የገባችበት ፖለቲካዊና ኢኮኖሚያዊ ምስቅልቅል ወደ ሀገራዊ ቀውስ እያደገ ባለበትና ከዚህም ለመውጣት አገራ ድን ርብርብ የሚያስፈልግበት በአሁኑ ወቅት የኦሮሞ ፌዴራሊስት ኮንግረስ እና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ እሳት ላይ ቤንዚን እንደ ማርከፍከፍ የሚቆጠር እና ቀናይቶ የመጣላ አዝማሚያ ያለው ሆኖ አግኝተነዋል ብለዋል። አሁንም ሰላም በሀገራችን እንዲሰፍን ሁላችንም በጋራ መታገል ያለብን ወቅት ላይ እንገኛለን ያሉት ፓርቲዎቹም ላለፉት ስድስት ዓመታት የመከራ ህይወት እየገፋ ለሚገኘው የኢትዮጵያ ሕዝብ የሚቻለውን ሁሉ በማድረግ በጋራ ታግለን የሚናፈቀውን ሰላም እውን ማድረግ ይጠበቅብናል እንጂ በተናጠል ያውም በክልል ደረጃ ወርደን የሚመጣ ሰላም አይኖርም፣ የሀገራችን አንድነትን ማስጠበቅ አይቻልም ብለዋል። በአንድ ክልል ሊቋቋም የታሰበው የሽግግር መንግስት አገራችን አሁን ከምትገኝበት ሁኔታ የበለጠ ያመሰቃቅላል፣ ችግሮችንም ያባብሳል እንጂ መፍትሄ ሊሆን እንደማይችል መገንዘብ ያስፈልጋል ብለዋል። በሁሉም አካባቢ ሰላም ካልሰፈነም ማንም ወገን ብቻውን ነጻ አይወጣም፣ የትኛውም ክልል ውስጥ በተናጥል ሰላም አይሰፍንም ሲሉ አመልክተዋል። በተናጥል በኦሮሚያ ክልል የሽግግር መንግስት ማቋቋም የሚለውን አስተሳሰብ አጥብቀን እንቃወማለንም ብለዋል። ብሔራዊ መታወቂያ ያላዘ በቀጣይ ትምህርት ቤት አይመዘገብም ተባለም። ከ2018 ዓ.ም የትምህርት ዘመን ጀምሮ ተማሪዎች ብሔራዊ መታወቂያ ካልያዙ መመዝገብ እንደማይችሉም የአዲስ አበባ ከተማ አስተዳደር አስታውቋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ከ450 ሺህ በላይ ተማሪዎችን ብሔራዊ መታወቂያ ለመመዝገብ የአንድ ወር ዘመቻ መጀመሩን ተናግረዋል። ዋና ስራ አስኪያጁም የከተማ አስተዳደሩ ለምዝገባው አስፈላጊውን የሰው ኃይልና የቁሳቁስ ዝግጅት አጠናቆ ወደ ተግባር መግባቱን ገልጸዋል። በመዲናዋ ለሚገኙ ከ1.5 ሚሊዮን በላይ ተማሪዎች ብሔራዊ መታወቂያ ለማዳረስ ምዝገባው ከትምህርት ቤት ባለፈ በሁሉም የከተማ አስተዳደሩ መዋቅሮች እንደሚካሄድም አስታውቀዋል። ቤተሰብም በቀጣዩ የትምህርት ዘመን ተማሪዎች ብሔራዊ መታወቂያ መያዝ እንዳለባቸው አውቁም በተዘረጉት አማራጮች ሁሉ ልጆቹን እንዲያስመዘግብ ጥሪ አቅርበዋል። ግብር ያልከፈሉ ባለሀብቶች ከሀገር እንዳይወጡ ታገዱም። የአዲስ አበባ ከተማ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግር ትዕዛዝ ማስተላለፉም ተሰምቷል። ቢሮው የሚገባኝን ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸውን ደንበኞች በተደጋጋሚ ጥሪ ባደርግም እዳቸውን ለመክፈል ፈቃደኛ አልሆኑም ብለዋል። እነዚህ 62 ግለሰቦች በታክስ አስተዳደር አዋጅ ቁጥር 983 ህዝበር 2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠ ሥልጣን መሠረት ከሀገር እንዳይወጡ ለፌዴራል ኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን አስተላልፏል ተብሏል። ቢሮው በ2017 በጀት ዓመት የግብር ዕዳቸውን የሚሰውሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ የዕዳ ክትትልና አስተዳደር የሥራ ክፍልን በአዲስ መልክ አደራጅቻለሁ ብሏል። ቢሮው ባለፉት 6 ወራት ከ6 ነጥብ 4 ቢሊዮን ብር በላይ ዕዳ መሰብሰቡን ተናግሯል። የ2005 የኮንዶሚኒየም ተመዝጋቢዎች ትግል ወደ ወሳኝ ምዕራፍ ተሻገረ። በአዲስ አበባ ከተማ የጋራ መኖሪያ ቤት ተጠቃሚ ለመሆን በ2005 የተመዘገቡ ነዋሪዎች የቆጠቡበትን ቤት ሳያገኙ 13 ዓመታት ተቆጥረዋል። ተመዝጋቢዎቹ የከተማ አስተዳደሩ ለጉዳያቸው ትኩረት እንዲሰጥ በተለያዩ መንገዶች ድምፃቸውን ሲያሰሙ የቆዩ ሲሆን በተደራጀ መንገድ ጥያቄያቸውን ለማቅረብ በዲጂታል ፕላትፎርም መሰባሰባቸው ይታወቃል። ተመዝጋቢዎቹ ትናንት ምሽት ስብሰባ ያካሄዱ ሲሆን ለጥያቄያቸው ስልት የሚቀይሱ ከፊት ሆኖ ጉዳዩን የሚከታተሉ ስትራቴጂ የሚነድፉና ትግሉን በበላይነት የሚመሩ ኮሚቴዎችን መርጠዋል። በ2005 የኮንዶሚኒየም ተመዝጋቢዎች የተመረጡት ኮሚቴዎች ተመዝጋቢዎች ቤት እንዲያገኙ አስፈላጊውን እርምጃ ይወስዳሉ ይወስናሉ ተብሎ ይጠበቃል። በዚህ አጋጣሚ አቦል ዜና በሚያስፈልግበት ጊዜ ሁሉ ለኮንዶሚኒየም ተመዝጋቢዎች ድምፅ ሆኖ የሚቀጥል መሆኑን እየገለጽ አስተያየታቸው ያበረታልና ስጡን፣ የሚዲያ ሽፋን ማግኘት አለባቸው የምትሏቸውን ጉዳዮችም እንድታጋሩን ጥሪ እናቀርባለን። ኢትዮጵያ ከጥይት ሽያጭ ገቢ ያገኘሁ ማለቷ እያነጋገር ነው። ኢትዮጵያም በሩብ ዓመት ውስጥ ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያም ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷንም አብይ አስታውቀዋል። ጠቅላይ ሚኒስትሩ ይህን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታያ ወረዳ የሚገኘውን የአሚቾ ጥይት ፋብሪካ በጎበኙበት ወቅት ነው። አብይ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች እንደነበሩ አስታውሰዋል። በ2015 ዓ ም በአምቦ ከተማ አቅራቢያ በሚገኘው የኦሚቺ አሙኔሽን ኢንጂነሪንግ ኢንዱስትሪ ውስጥ ተክለው የተጀመረው ዘመናዊ ፋብሪካም ሁለት ዓመት ባልሞላ ጊዜ ውስጥ ጥይቶችንና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚሁ ጊዜ ይፋ አድርገዋል። በ2014 ዓ ም ጥይት እንገዛ ነበር ያሉት ጠቅላይ ሚኒስትሩ እነዚህን አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ አገር መሆናችንና በጣም በአጭር ጊዜ ውስጥ ይህ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉ ስሜታቸውን አጋርተዋል። አየር ኃይሉ በስህተት ንጹሃን እንጨፈጨፈም። የደቡብ ኮሪያ ተዋጊ ጀቶች የራሳቸውን ንጹሃን ዜጎች በቦምብ ደብድበዋል። ወታደራዊ ልምምድ ላይ የነበሩ ሁለት የደቡብ ኮሪያ ተዋጊ የጦር ጀቶች በአንድ ሲቪሎች የሚኖሩበት መንደር ላይ በስህተት በጣሉት ቦምብ ምክንያት ሁለት ከባድ ጉዳት የደረሰባቸውን ጨምሮ በ15 ሰዎች ላይ የመቁሰል አደጋ መድረሱ ተዘግቧል። አደጋው የአየር ኃይሉ ንብረት የሆነውን ከኤፍ 16 በተሰኘ ጦር ጀት አማካኝነት የተፈጠረ ነው የተባለ ሲሆን በሀገሪቱ የሰዓት አቆጣጠር አስር ሰዓት ከአራት ደቂቃ ሲል በሰሜን ኮሪያ ድንበር አቅራቢያ በምትገኘው በፖቼን ከተማ ነው የተከሰተው። የደቡብ ኮሪያ አየር ኃይል እንዳለው ከሆነም የአደጋውን መንስኤ እያጣራው ነው። ለተፈጠረው ነገር ግን ይቅርታ መጠየቅ እፈልጋለው፣ ለደረሰው ጉዳት ደግሞ የካሳ ክፍያ እንፈጽማለን ብለዋል። ምንም እንኳን ከዚህ ቀደም በተመሳሳይ ወታደራዊ ልምምዶች የተዋጊ ጀቶች የሚጥሏቸው ቦንቦች የነበሩ ቢሆንም በዚህ ልክ በሰላማዊ ሰዎች ጉዳት ሲያደርሱ ግን ለመጀመሪያ ጊዜ ነው። አደጋውን ተከትሎ የሀገር ውስጥ መገናኛ ብዙኃን ይዘውት የወጡት ዘገባ እንደሚያሳየው ከሆነም በአደጋው ሁለት ሰዎች ከፍተኛ ጉዳት ማስተናገዳቸውን እና በተለይ አንገታቸውና ትከሻቸው ላይ ከፍተኛ ጉዳት አስተናግደዋል ብለዋል። በርካቶች መደበኛ የቀን ኑሯቸውን እየከወኑ ሳለ አደጋው ያጋጠመ ሲሆን የደቡብ ኮሪያ አየር ኃይል ሰዎች ለቢቢሲ በሰጡት ቃል አንዱ ኬፍ 16 የጦር ጀታችን ከተለመደው ውጪ በሆነ ክስተት ሳይጠበቅ 8 ኤምኬ 82 ቦምቦችን ጣለም። ቦምቦቹ ማረፍ ይገባቸው በነበረ ቦታ ሳያርፉ በቀሩ ሰዓትም ንጹሓን ሰዎች ላይ አደጋ ሊደርስ ቻለ ሲሉ ገልጸዋል። የደቡብ ኮሪያ ጦር ኩነቱን አስመልክቶ በሰጠው ማብራሪያም አደጋው የተከሰተው የጀት አብራሪ በስህተት በሞላው የኢላማ አድራሻ ነው ብሏል። ምንም እንኳን አንደኛው ፓይለት ቦምቦቹን የጣለበት ምክንያት በስህተት በተሞላ አድራሻ ነው ቢባልም፣ ሁለተኛዋ ጀት ለምን ቦምቧን ሰዎች በሚኖሩበት መንደር ጣለች ለሚለው ጥያቄ መልስ አልተገኘም። በዚህ የተነሳ የአደጋው ትክክለኛ መንስኤ ተጣርቶ እልባት እስኪሰጠው ድረስ በደቡብ ኮሪያ ምድር እውነተኛ ቦምቦችን በመጠቀም የሚሰጡ ወታደራዊ ስልጠናዎች እንዲቆሙ ተወስነዋል። ዶናልድ ትራምፕ አነጋጋሪ ውሳኔ አሳለፉም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው ከአየር ለውጥ ስምምነት እንድትወጣ መወሰናቸው ተሰምቷል። የካርቦን ልቀትን በመቀነስ የተሻለች ዓለምን ለመፍጠር ያለመነው የተባለለት ስምምነት አገሮች ወደ አየር የሚለቁትን በካይ ጋዝ እንዲቀንሱ፣ በአየር ለውጥ ለተጎዱ እንደ አፍሪካ ያሉ አገሮች ደግሞ ድጋፍ እንዲደረግ የሚል አንኳር የስምምነቱ አካል መሆኑ ይታወቃል። በዶናልድ ትራምፕ ውሳኔ መሠረት ሴኔጋል እና ደቡብ አፍሪካን የመሳሰሉ አገራት ታዳሽ የኃይል ምንጭን ለመገንባት ከአሜሪካ ይደረግላቸው የነበረው ድጋፍ እንደሚቋረጥ አሶሺየትድ ፕሬስ ዘግቧል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።